ፎረም 65 ወቅታዊ ጉዳዮችን ከብሔራዊ እርቅና መግባባት ጋር በማያያዝ ውይይት የሚያካሂድ የ65% ዳት ኦርግ መድረክ ነው። ሰላም አድማጮች፣ ከፎረም 65 ያየ አበበ ነኝ። በዳያስፖራ ከሚደረጉ ፖለቲካዊ እንቅስቃሴዎች ውስጥ አንዱ አርቲስቶች ላይ አድማ የማስመታት ወይም አድማ የማስደረግ በእንግሊዝኛው ቦይኮት የማድረግ ቅስቀሳ ነው። ባለፈው ወር በሲያትል ዋሽንግተን የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ባደረገው 34ኛው ዓመታዊ የስፖርትና የባህል ዝግጅት ላይ ተመሳሳይ ቅስቀሳ ይሰማ እንደነበረ ዝግጅቱን የተሳተፉ ግለሰቦች ገልጸዋል። ቅስቀሳውን ያደረገው ፌዴሬሽኑ ነው ማለት ሳይሆን፣ ዝግጅቱ ላይ የተገኙ ግለሰቦች ግን ቅስቀሳ ያሰሙ እንደነበረ ግለሰቦች ገልጸዋል። አርቲስቶች ላይ አድማ ማሰማትን በሚመለከት በመቃወም ከሚጽፉ ወገኖች አንዱ የግጥምና ዜማ ደራሲው አቶ ቢላል መስፍን ነው። የአድማ ቅስቀሳዎችን በሚመለከት ሀሳቡን እንዲያካፍለን አቶ ቢላልን በፎረም 65 ጋብዘነዋል። አቶ ቢላል በቅድሚያ ሰላም ብያለሁ። ለጊዜ ያመሰግናለሁ ያለኝን ሀሳብ በእናንተ ሚዲያ ላይ ቀርቤ ተካፍላችሁ እኔም በመጋበዛችሁ በጣም አመሰግናለሁ። ፎረም 65 ለተተኪው ትውልድ መግባባትን እናውርስ። የአድማ ጥሬዎቹን፣ ቅስቀሳዎቹን፣ ዘመቻዎቹን እንዴት ነው የምትረዳቸው? ቅስቀሳውን የሚያደርጉትን ሰዎች አላማቸው ምን ለማድረግ ነው ብለህ ነው የምትረዳው? እንዴት መሰለህ፣ ይሄ ቦይከት አድማ ቅስቀሳው መጀመሪያ አላማው የሚታወቅ ነገር አይደለም። ማን እንደሚያደርገው ለምን እንደሚደረግ በውል የሚታወቅ ነገር የለም እና አብዛኛው ይሄ ቦይከት የሚጎዳው አንድን ግለሰብ እንጂ መንግስትን የሚጎዳ ነገር አይደለም። አብዛኛው ጊዜ ቦይከት ይጠራል። አስር አስራ አምስት ሰዎች አድማ በማ አስነሳት ወይ ኮንሰርት የሚደረግበት ቦታ ወይ ማንኛውም ቦታ ሄደው ግርግር ይፈጥራሉ። እነዛን ሰዎች ስታነጋግራቸው ወይ አላማችሁ ምንድን ነው? አላማ የላቸው። አላማቸው ታላላቅ ሰዎችን ማዋረድ ነው እንጂ ምንም ይህ ነው የሚባል አላማ የለውም። የፖለቲካ ጥቅም ቢኖረው ወይ እነሱ እንደሚሉት ቦይከት ተደርጎ ገዥውን ስርዓት የሚያዳክም ቢሆን ያስኬዳል። ስለዚህ እኔ የምቃወመው አላማ የለውም፣ ይሄ ቦይከት። የምታውቃቸው ብዙ ድምፃውያን አሉ። ከነሱ የምትሰማው ምንድን ነው የአድማ ጥሪዎቹ በአርቲስቶቹ ላይ የሚያደርሱ ተጽዕኖ ምንድን ነው? ተጽዕኖ እንግዲህ ይሄ ቦይከት የሚጠራባቸው አርቲስቶችን ያው በመደዋወልም አርገዋል የሚባለውን ነገር ያው መቼም አንተ ከቅርበት ካለህ ለነሱ ለማጣራት ትደውላለህ፣ ሀሳብ ትለዋወጣለህ። አብዛኞቹ የሚገርም ነገር የሚባልባቸውን ነገር እንኳን አያውቁትም። በጭራሽ የሚያውቁትም ነገር የለም። አብዛኛው እኔ የማውቀው ነገር አለ። ማንም ኢትዮጵያ የሚያውቀው ምናልባት በጣት የሚቆጠሩ ሁለት ድምፃውያን ናቸው በይፋ ከገዥው ፓርቲ ጋር ወግ ነው አደባባይ ላይ ይሄዱ የሚሰሩት። ሌሎቹ ግን በተነካኪ ነገር ነው፣ በስማ በለው አይታል የሆነ ቢራ ፋብሪካ አለ፣ ለሱ ከዘፈነ ገዥው ፓርቲ ኢኮኖሚካሊ ያድጋል፣ ያ ኢኮኖሚ ሄዶ መሳሪያ ተገዝቶበት ወገኖቻችን ይገላ ይገላል ነው የሚሉት። ይህንን ነገር ድምፃዊ አያውቅም። እንደ ማንም ሰው ለምሳሌ እንደማንም ሰው ኮንሰርት ይዘጋጃል፣ እዛ ኮንሰርት ላይ ሄዶ ህዝብን አስደስቶ ይመለሳል። ይህንን ነገር የሚጨርሰው ፕሮሞተሩ ነው። ድምፃውያኖቹ ምንም የፖለቲካ ነገር ውስጥ አያቁትም። ለዚህም ነው ሄደው ኮንሰርቱ ላይ ተረብሾባቸው የሚመለሱ። ምንም የሚያውቁ ነገር የለም። አንዳንዶቹ አርቲስቶች በዚህ በውጭ ሀገር መጥተው በዳያስፖራው መጥተው ይቅርታ ጠየቁ ይባላል። እንደምታውቀው አርቲስት አርቲስቱ እንዲህ ብሎ ይቅርታ ጠየቀ እንደዚህ የሚል ነገር አለ። ይህንንስ እንዴት ነው የምታየው? አንዳንዶቹ የተናገሩት ነገር ሲደመጥ ይቅርታም አይመስልም። እና እንዴት ነገር ያ ይሄ እሱ ነገር በጣም ይገርማል። የፕሮሞተሮቹ ጫና ነው። ለምሳሌ አሜሪካ ውስጥ ሰሜን አሜሪካ ውስጥ የሆነ ኮንሰርት አለና አንተ ካሁን በፊት እንደዚህ አይነት ነገር ስላረግ አሜሪካ ሄደ እንድትጫወት በተወሰኑ ሚዲያዎች የተወሰኑ ሰዎች በማወቅ ነው የሚደረገው ነገር የሚደረገው። ሄደግ ይቅርታ ከዛ ከይቅርታ በኋላ ተመልሰ ወደ ህዝብ ትቀላቀላለ ይባላል። እነዚህ ሰዎች ይመጣሉ በሚመቻችላቸው፣ በጣም እኮ የማፊያ ስራ ነው የሚሰራው፣ በሚመቻችላቸው ሚዲያ ላይ ይቀርቡና ይቅርታ ይጠይቃሉ። አድማጫንን ይሰማል አብዛኛው ስም መጥቀስ አያስፈልግም እንጂ ድምፃዊ አጥፍተሃል የተባለው የሆነ ቀጠና ላይ ነው። የኢትዮጵያ ሕዝብ ወይ ደግሞ በመላ ዓለም ያለ ሰው ጥፋተኝነቱን ሁሉ አያውቅም እንዴ? ምንድን ነው? ለምንድን ነው ይቅርታ የምትጠይቀው? ምን አርገህ ነው? መልስ የለም። ብዙ አድማጮች እየደወሉ በቀጥታ ምንድን ነው ያጠፋኸው? ጥፋት ይቅርታ ጠይቀህናል ማብራሪያ ስጥ። መልስ የለም። ብቻ ለአምስት ለአስር ደቂቃ ሚዲያ ላይ ቀርበ ይቅርታ ጠይቅ ነው የሚባለው። ይሄ በግዳጅ የሚደረግ ነው። ከይቅርታስ በኋላ ወደ ነበረው ሕይወታቸው ተመልሶ አንገታቸውን ገፍቶ ነው ያሉት። ይሄ ጨዋታ ነው የልጅ ጨዋታ። ይቅርታ ጠይቅና ወደ ህዝብ ተቀላቀል። አንድ ነገር አለ እኮ ይቅርታ ለመጠየቅ ጥፋት አለ ወይ? ያለ ጥፋት ይቅርታ የለም። እኔ አሁን አንተን ያየ ይቅርታ አርግልኝ ስልክ የሆነ ነገር ማድረግ ስህተት ፈጽም ያለው ማለት ነው። ያንን ካላብራራው ምንድን ነው ይቅርታ

እና ይሄ ይቅርታ የሚባለው ነገር ያለ ጥፋት ይቅርታ እኔ ሊገባኝ አይችልም። እኔ ለምሳሌ ስሙን አልጥቅስም፣ አንድ አንጋፋ ድምፃዊ በጣም ትልቅ ድምፃዊ ነው፣ ብዙ ጊዜ እናወራለን። ኢትዮጵያ ነው ያለው። ለኢትዮጵያ ኪነጥበብ በጣም ትልቅ ትልቅ አስተዋጽኦ ያደረገ ነው። የኢትዮጵያ ሙዚቃ ከፍተኛ መንገድ፣ አንድ ደረጃ ከፍ ያደረገ ነው። ታላቅ ሰው ነው። አብዛኛው ሰው አብዛኛው በአርት በአካባቢ ያሉ ሰዎች አከብሩታል። ያው እንግባባለን፣ እንደዋወላለን። እና ሁል ጊዜ ይሰማኛል፣ ስቴጅ አግኝቶ ህዝብን አለማገልገሉ፣ ከሙዚቃው አለም መራቁ በጣም ይሰማኛልና ጠይቀዋለሁ። ያጠፋው ጥፋት አለ ወይ? ለምንድነው ሌሎቹ ነከሌ ነከሌ የመጡ ይቅርታ እያሉ ይመለሳሉ። በጭራሽ አጥፍተሃል የሚለኝ ሰው መድረክ ይዘጋጅና እንነጋገር፣ እንቀራረብና በጨዋ መልክ እንነጋገር። ምንድን ነው ጥፋታችን? ምንድነው ጥፋት የምትል ከሆነ ቦይከቱ ይቀጥልብሃል። ስም ማጠልሸት ይህ ነገር ዘመቻል እና ይህ ቅርታስ ምንድን ነው የሚያስብለው? ይቅርታ ቀብር ሄዶ መቅበር ነው? ይቅርታ የሚያስብለው ምንድን ነው? ቢራ ፋብሪካ ላይ ሄዶ መጫወት ነው? ሲጀመር አርቲስት ሙያ ነው። ያ አንድ ነገር ያልተረዳነው ነገር አለ። ዶክተር እንደምንለው አርቲስትም ሙያ ነው። ራሱን የቻለ ሙያ ነው። አሁን አንተ ዶክተር ሆነህ አንድ ሰው ታሞ ወደ አንተ ሲመጣ አይ የግንቦት ሰባት ደጋፊ ነህና አላክምህም ትለዋለ? ወይ የኢህአዴግ ደጋፊ ነህና አላክምህም ትለዋለ? እነዚህ የግንቦት ሰባት ደጋፊ ያለበት ቦታ ሄደው የመዝፈን ግዴታ አለባቸው። የወያኔ ደጋፊ ያለበትም ቦታ ሄደው የመዝፈን ሙያዊ ግዴታ አለባቸው። ስራቸው ህዝብ ማገልገል ነው። ምንም እዚህ ቦታ ስለሄዱ ይቅርታ ጠይቁ፣ እዛ ቦታ ስለሄዳችሁ ይቅርታ ጠይቁ የሚባሉበት ነገር የለም። መጀመሪያ እኮ መብታቸውን እንደ ዜጋ ማክበር መቻል አለብን ወያኔን መደገፍ መብት አላቸው ከደገፉም ነው ያ ይቅርታ ገዥ ፓርቲ በዚህ በፖለቲካውም ብዙ ስላል ወያኔን መደገፍም መብት አላቸው ግንቦት ሰባትንም መደገፍ መብት አላቸው መሀልም ገባ ተቋሚም ደጋፊም ሳይሆኑ መሀል መቀመጥም መብት አላቸው ገለልተኛ መሆን ይችላል ገለልተኛ መብታቸውን አዎ ልንጠብቅላቸው ይገባል። ሁለትስ ቢያጠፉ እነዚህ ሰዎች የህዝብ ሀብት ናቸው። እንዴት ነው የምትመልሳቸው? የግድ ይዘው መተን ሚዲያ ላይ ቅርበል ወይ ደግሞ ኮንሰርቱ በር ላይ አረንጓዴ፣ ቢጫ ቀ የኢትዮጵያን ባንዲራ አመልማል አባተ ላይ እንደተደረገው የዛሬ ሁለት ዓመት ባንዲራ አንጥፈክ የሲዲ ምርቃቷ ላይ ካሜራ ደቅነቅ ይህንን ባንዲራ ተሻግሮ የገባ የኢትዮጵያ ጠላት ነው ብዙዎቹ ገብተዋል። እንደዚህ ነው የምታደርገው። ወይ በሰለጠንና ገባ በጥሩ በጥሩ በጨዋ መንገድ መነጋገር ተነጋግረ መፍታት ነው። እኮ የኢትዮጵያን ፖለቲካ ጥያቄ ውስጥ የሚያስገባው ነገር ነው ኮ በአርቲስቶች በኩል ብቻ እኮ አይደለም። በብዙ መንገድ የሚታይ ጋጠወጥነት ነው። ወዴት እየሄድን ነው? ሰው ካጠፋ እንዴት ነው የምትመልሰው? ቦይከት የተደረገ ባንድ አለ ወይ? ፕሮሞተር አለ ወይ? ተወዛዋዥ አለ ወይ? ለምንድን ነው ዘለን አርቲስቶች ላይ የምንሄደው? ይሄ በእውነት በጣም በጣም ራሳቸውም አያውቁትም የሚያደርጉትም ሰዎች። ብዙ ጊዜ አውርተናል፣ ከስድብና ከዘለፋ በስተቀር አይመልሱም። አድማ ጥሪውን ከሚቀሰቅሱ ሰዎች ጋር ምን አይነት ልውውጥ አድርገሃል? በስልክ ያነጋገርካቸው ሰዎች አሉ? በጽሁፍ የተለዋወጥከው ነገር አለ? ምክንያቱም ጥሪ ለማድረግ ሞክረናል። አንዳንድ በአደባባይ ዚህ ጉዳይ ላይ ሀሳባቸውን የገለጹ ሰዎች ላይ ፈቃደኛ የሆነ ሰው አላገኘንም፣ እና ዛቻ የሚሰነዝሩ እንዳሉ የዚህ የፌዴሬሽኑ የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ፕሬዚደንቱ ኢሳት ላይ ተናግረዋል። ያንተ ኤክስፒሪየንስ ምንድን ነው ከእንደዚህ አይነት ይህን ቦይኮት ከሚያዘጋጁ ወይንም ከሚቀሰቅሱ ሰዎች ጋር ካደረግከው ልውውጥ፣ ያው እንግዲህ ያው እኔም አንድ እንደዚህ ፌስቡክ ላይ ቆመት ሰጥቼ ነበረ። በዛ በውስጥ መስመር አንድ ሁለት ተባባልን፣ ና ስልክ አስቀምጦልኝ ነበረ። በዛ ስልክ ደውዬ እያነጋገሩ ያለሁ ሰባት ዜሮ ሶስት የሚል ቁጥር ምንም አደለም፣ ቀጥታ ወደ ስድብ ነው የሚገባው። እኔ ፖለቲካ የሚባል ነገር ውስጥ ያለውበትም ተዘሎ እናት ወይ ገላለው አርዳለሁ። ከዚህ እንደዛ አይነት ነገር ነው ይሄ ማስፈራራት አይደለም። ህግ ከውሃ የቀጠነበት ሀገር ላይ ተቀምጠን ስልካችን ሪከርድ የብል ነው እንደዚህ ምንዛዛት ከሆነ ኢትዮጵያ ውስጥ ቢሆን ይሄ ሰውዬ ምን ያደርግ ነበረ? ዛቻን ምን አመጣው? በስድብ ነው ወይ ለውጥ የሚመጣው? ያገር ዋርካ ታላላቅ ሰዎችን እየሰደቡ ነው ወይ ለውጥ የሚመጣው? እና ይሄ ነገር በቃ የጋጦ ወጥነት በቃ ኢትዮጵያ ኢትዮጵያዊ ጨዋነት አታይም። ስድብ ነው። ለምንድን ነው ስድብ? መሰዳደብ ለውጥ የሚያመጣ ከሆነ እኮ ኢህአዲግ ወድቋል። በስድብ መሰዳደብ አይደለም። ጥፋት ካለ ተወያይቶ ለምንድን ነው እስኪ አንዱ አርቲስት ያጠፋ እነሱ እንግዲህ በሚሉት አጠራር እኮ እያኔ ጋ ወግኖ የቆመ ከሆነ የአርቲስት የጥፋት መንገድ ላይ ከሆነ ለምን በፍቅር አይቀይሩትም? ለምን ወደ መድረክ አምጥተው አያሳምኑትም? በተቃውሞ ጎራ ላይ ያሉ አርቲስቶችን ላይ ቦይከት እየተደረገ ነው። ይሄ ነገር እኮ ከቃል በላይ ሆኗል ያይ ራስን መቆጣጠራችን ውስጥ ገብተህ ወይም እንደነሱ ትሆናለህ ወይ ዘለ ትወጣለህ። ወደ ስድብ፣ ወደ መጥፎ ምግባር፣ ወደ መጥፎ ነገር ነው መዛ ምንም እኮ የሚያደርጉት ነገር የለም። በቃ መሳደብ ይቀጥላል። ስም ማጥልሸት ይቀጥላል። ይሄ ወያኔ ነው፣ ይሄ ገዳይ ነው፣ ያ ነው። አርቲስቶቹ ላይ ምን አይነት ጉዳት ያደርሳል? አድርሷል እስካሁን ድረስ ይህ ነገር። ምክንያቱም ከኢትዮጵያ ወደ አውሮፓም ወደ ሰሜን አሜሪካም መጥተው መስራት የፈለጉትን ሳይሰሩ የሚመለሱ አሉ እና ፕ ፕሮሞተሮቻቸው የሚከፍሏቸው ክፍያ አለ ለዚህ በማለት ስራቸውን ማሳየት መስራት እንዳይችሉ ከተደረጉ ወይንስ ቦይኮቱን በሚመለከት ኮንትራት ውስጥ የሚፈራረሙት ነገር አለ? እንዴት ነው ይሄ ነገር የሚሆነው? እንዴ ብዙ ኪሳራ አለው። ያው የመጀመሪያ ኮንትራት ተፈራርመ ወደ አንድ ቦታ ላይ ለኮንሰርት ስትሄድ ሙሉ ክትያ አታገኝም። ሁለት ደግሞ ቦይከት መደረግህን አታውቅም እኮ። ይሄ ነገር እኮ ቦይከትን የሚያደርጉም እኮ ፕሮሞተሮች አሉ። ያየ አንዱ ፕሮሞተር የአንዱን ድምፃዊ ለማጥቃት ወይ አንዱን ፕሮሞተር ለማዳከም ቦይከት የሚያደርጉትን ሰዎች ሶፖርቱ የሚያደርጉ የምናውቃቸው ፕሮሞተሮች አሉ የሰሜን የአሜሪካ እግር ኳስ ካናዳ በተላለፈበት ጊዜ ሰምተ እንደሆነ እናንተም ቦይኮት ማስደረግ እችላለሁ ብሎ አንዱ ፕሮሞተር ካናዳ ላይ ትልቅ ድግስ ሊያዘጋጅ ነበር። እንደዚህ አይነት ታላላቅ ፕሮሞተሮችም አሉ፣ ተጽዕኖ ፈጣሪዎች እና ሄደው አንድ ኮንሰርት ሲዘረስ ሲሰረስ ኪሳራ አለው። ካልዘፈነች ማንም የሚከፍላት የለም። ፍቅር አዲስ መጣ ጥበብ ይሄ ነገር ነው ያጋጥማት ካኔም ሁለት የእስራኤል ሀገር ውስጥ ብዙ አርቲስቶች እዚህ አሜሪካ ውስጥም ሆነ ወደ አውሮፓ ውስጥ የገጠማቸው ነገር ይሄ ነው። ጉዳትም አለው፣ ባልሰሩት ስራ በማያውቁት ነገር እነሱ ቢያውቁ ኖሮ ቦይከት መደረጋቸውን አንደኛ ሲጀመር አይሄዱም። እዛ ቦታ ላይ ፕሮሞተሮቹም የተወሰነ በፐርሰንት ፔመንት ክፍያ አይከፍሏቸውም ለመስራት ብለው ሄደው ነው። ይሄ ነገር ይሄ ነገር እኮ የሚገነፍል ነገር ነው። ያየ ዛሬ የሆነን ድምፃዊ ቦይከት ማድረግ ይቻላል። ከሰዓት ኮንሰርት ኖሮ ይሄ ቦይከት የሚደረገ ውስጥ እኮ አንድ ነገር ልንገርህ፣ ይሄ ቦይከት የሚደረገ ውስጥ እኮ ታላላቅ ድምፃውያን እጅ አለበት፣ ፕሮሞተሮች እጃቸው አለበት፣ የፖለቲካ ሰዎች እጃቸው አለበት። አንዱን ድምፃዊ ለማግነን አስሩን መምታት የሚባል ጨዋታ ቦይከት አድራጊዎቹ ልብ ብለህ አይታቸዋል፣ ፌስቡክ ላይ እነማን ናቸው? ይሄ እኮ ዝም ብሎ አንድ ኢሞሽናል የሆኑ ሰዎች፣ ሁለት ሶስት ሰዎች የሚያነሱ ነገር እኮ አይደለም። ጥቅም አለው እኮ ይሄ ቦይከት። አንዱን መንተህ አንዱን ታገናለህ። ትልቅ ቁማር እየተጫወቱበት ነው በፖለቲካው ስም እና ኪሳራማ አለው። ውጭ ሀገር ያለው ማህበረሰብ አንዳንድ አርቲስቶችን የራሱ አድርጎ የማየት ዝንባሌ ያለው ያልክ መሰለኝ። አንዳንዶች አርቲስቶች አርቲስቶች የዳያስፖራው አፍቃሪ ዳያስፖራ የሚፈልገውን ነገር የሚያዜሙ ዳያስፖራውን የሚያስደስቱ ወይንም ለዳያስፖራው የሚመቹ ናቸው። አንዳንዶቹ ደግሞ የዳያስፖራው ጠላት ተደርገው እየተፈረጁ ነው እያልከኝ ነው ካልተሳሳቱ። ያንን ነው የምናየው። ግሩፕ ተፈጥሮ፣ ግሩፕ በሶሻል ሚዲያው ግሩፕ ተፈጥሮ፣ እነከሌ መመታት አለባቸው፣ እነከሌ ወደ ላይ መሆን አለባቸው። ይህንን ነው እንግዲህ ምነግርህ፣ ይህንን የምነግርህ በአንጋፋ ድምፃውያን ድምፅ ሆኜ ነው ምነግርህ። ይህንን ነገር ተወያይተንበታል፣ መረጃም ይዘናል። ገባህ? ይህን የሚሰራው ስራ እከሌ ወደዚህ ይሰራል፣ እከሌ ወደዛ ይሰራል፣ እከሌ ወደዚህ ከመጣ መመታት አለበት። የማፊያ ስራ ነው እየተሰራ ያለው፣ የፖለቲካ ስራ አይደለም። ግን ሽፋኑ ምንድን ነው? ወያኔ ነው። ዳሽን ቢራ ላይ ራያ ቢራ ላይ በመቀሌ ቢሮ ላይ ዘፍኗል የሚል ነው። ያቺ ነገር ነች። አንድ ነገር ተመዛ ከጸጉር ያቺን ይዘው እያራገቡ ሌላ ጥቅማቸውን የሚያስጠብቁ የኢትዮጵያ ሕዝብ ስልሳ አምስት በመቶ ባለፉት ሀያ አምስት ዓመታት ተወልዶ ያደገ ነው። ለዚህ አዲስና ተተኪ ትውልድ አገራዊ መግባባት ማውረስ የጎልማሳው ትውልድ ልድ ኃላፊነት ነው። ለተተኪው ትውልድ መግባባት እናውራስ። ህጋዊ እርምጃ መውሰድ የሞከሩ አርቲስቶች አሉ? የምታውቃቸው ይህን በሚመለከት ከተደረገባቸው የአድማ ቅስቀሳ የተነሳ ኪሳራቸውን በሚመለከት ለማስመለስ ካሳ ለማግኘት የተ የሞከሩ የምታውቃቸው አርቲስቶች አሉ? ማንን ነው የሚገሱት? ያየ ማንን መክሰስ ይችላሉ? ምን ይዘው እኮ የተወሳሰበ በጣም ውስብስብ የሆነ ነገር ነው። እንደ መንፈስ ነው። ማንን ነው የምትይዘው ተጠያቂ የሆኑ ግለሰቦች የሚታወቁ የሉም፣ ድርጅቶች የሉም። የለም ማንም ሀላፊነቱን የሚወስድ የለም አንድ ነገር አለ ይህንን ነገር የሚያደርግ ድርጅት ቢሆን በህግ ታናግረዋለህ ድርጅት የለም በተለያየ ቦታ ላይ የሚፈነዳ አንድ እንትን ነው በሶሻል ሚዲያ ባለቤ በሌላቸው የፌስቡክ አካውንቶች ፔጆች የሚደረግ የመጀመሪያ ቅስቀሳ ነው ግን ይህንን ነገር የሚያነሳሱ ሰዎችን እናውቃቸዋል በደንብ ይታወቃሉ እዚህ ጋር ፀረ ቦይኮት የሆነ ነገር ይጽፋሉ እዛ ውስጥ ግን አሉበት ለምንድን ነው ያንን ያልኩ ወደ ሚዲያው መጥተው ለውይይት ሲጋበዙ እንኳን አይመጡ ለውይይት ሲጋበዙ በዚህ ጉዳይ ላይ አይመጡ። ማህበረሰቡ ምን ማድረግ ይችላል ብለህ ነው የምታስበው? በፕሮሞተሮች ላይ ተጽዕኖ ማድረግ ይችላል ወይ? በድርጅቶች ላይ ተጽዕኖ ማድረግ ይችላል ወይ? ወይንስ ጉዳዩ በፕሮሞተሮችና በነዚህ በቀስቃሽ በሆኑ አድማ በሚያስመቱ ግለሰቦችና ስብስቦች ቁጥጥር ውስጥ ነው ያለው? አሁን እንዴ ነው ድምጻውያኖቹ? አንዴ ቤት ስራ እየሰሩ ነው፣ ስራ እየሰሩ ነው። ይህንን ነገር ለኢትዮጵያ ሕዝብ የሚያሳውቁበት መንገድ እያመቻቹ ነው የመጀመሪያ ማድረግ ያለባቸው ያላቸው ይሄ ነው። ሁለተኛ በአሁኑ ሰዓት ላይ አብዛኛው ፕሮሞተሮች ከሆነ ንግድ ላይ ነው፣ በቃ ብድግድ ብለው ወደዚህ ወደ ሙዚቃው ዓለም የገቡት አብዛኛው ማለት ይችላለው። ስለ ሙዚቃ ስለ አርት የሚያውቁት ነገር የለም፣ የግል ጥቅማቸውን ከማባረር ነው፣ እንደ ቁማር ነው የተያዘው እና እነሱንም ቦይከት የሚያደርግ ሰው ደግሞ ቡድንም ይሁን ግለሰብ ፈቃደኛ ከሆነ ለማነጋገር አንዳንድ ሂደቶች የጀመሩ ሰዎች አሉ። ያ ምናልባት የማህበረሰቡን ያነቃል፣ ያለውን የደበዘዘ ነገር ያጠረዋል የሚል

እምነት አለኝ። ሁለተኛ ሌላው ማለት የምፈልገው የኢትዮጵያ ድምፃውያን ከምሬ ነው ያየ፣ እኔ እስከማውቃቸው ድረስ ሁሉንም አላውቅም። አሉበት እዚህ ፖለቲካ ውስጥ የሚባሉትንም ቀርብ ያውቃቸዋል በጭራሽ። እኔ ለምንድን ነው ይህን የምናገረው? የተደረገ ነገር ካለ እነሱን ለማጥራት አይደለም በፍጹም። ፖለቲ ስለ ፖለቲካ አብዛኞቹ አያውቁም። ይህን ግርግርኛንን የምናውቀው ውጭ ያለ ነው እና ሶሻል ሚዲያ ላይ የሚጠ፣ ለምሳሌ አረጋኝ ወራሽ ስሙን ማጥራት መጥቀስ እችላለሁ። ባህር ዳር ድረስ ሄዶ ስላለው ውዝግ ግብ የሚያውቀው ነገር የለም። ሆቴል ሲገባ የተዘጋጀው በዳሽን ቢራ ነው። ይህንን ነው የነገሩት። በባል አገሩ ወዲያው ነው ተመልሶ የመጣው ወደ አዲስ አበባ። አዲስ አበባ እንደደረሰ ነው ይደወለ፣ የሚያውቁት ነገር የለም። የምናውቀው እኛ ነን። ችግር ካለ ቀድመ ማሳወቅ እንችላለን። በሰለጠነ መንገድ እከሌ እዚህ ቦታ ላይ የምትሄድ ከሆነ እንዲ እንዲ ነገር አለሁ። በኋላ ላይ ለስድብ ከምንሮጥ ለእነሱ በሚገባቸው መልክ ማስረዳት መቻል አለበት። እነሱ አብዛኞቹ ኮ ሶሻል ሚዲያ አይጠቀሙም። ያየ አብዛኞቹ ኮ ፌስቡክ የላቸውም። እኛ የምናውቀውን ያክል ነገር አያውቁትም እና የምጠይቀው ነገር ይህንን በቃ በመግባባት ይህ ችግር ካለም በመግባባት በጨዋ መልክ እንድንፈታው፣ የሚፈቱም ሰዎች ካሉ ወደ መግባባት፣ ወደ ሰላም፣ ወደ ጥሩ ነገር እን ለውጥ እኮ ይፈለጋል። የኢትዮጵያ ፖለቲካ ወዴት እየሄደ ነው? እና ይህንን ነው ማለት የምፈልገው። አቶ ቢላል መስፍን የግጥም ዜማ ደራሲ፣ ለጊዜ በጣም ነው የማመሰግነው። እኔም ማመሰግናለሁ። ያዬ ያየት ወይም ጥያቄ ያለዎት ይደውሉልን። ከዩናይትድ ስቴትስ እና ካናዳ በስልክ ቁጥር 929 ፎረም 65 ያገኙናል። 9293678665 በስካይፕ በቫይበር በዋትስአፕ ላይም እንገኛለን። 1 9293678665 በፌስቡክ ይውደዱን። በትዊተር ይከተሉኝ። በዩቱብ ይመልከቱን። ፎረም 65 ለተተኪው ትውልድ መግባባትን እናውረስ።